አንድ ተማሪ የመማር ፍላጎቱ ምህንድስና ከሆነ ወላጆቹ ሕክምና ስለሚፈልጉ እኔ ያልኩህን ነው መማር ያለበት ብለው ማስገደድ። አይ ገብተናል። የልጁ ዝንባሌ ፍላጎቱ እሱ ነው መከበር ያለበት፣ ውጤታማ የሚሆነው በዛ መንገድ ሲሄድ ስለሆነ ማለት ነው። ግልጽ ነው። ነገር ግን እነሱን የሚመለከት ጉዳይ ላይ ደግሞ ሀቅ አለበት እሱ ማለት ነው። እሱ ያልወደዳትን እኔ ስለፈለግኳት የግድ ማግባት አለብን ብሎ ማስገደድ አይችልም ሀሳብ መስጠት ይችላል ይህ ቢሆን ይህ ቢሆን በኋላ አብረው ይኖራሉ እንዴ እነርሱ ወላጆች አብረን እኖራለን እንዴ ልጆቻችን ጋር ሁለቱ ባለትዳሮች እኮ ናቸው አብረው የሚኖሩት እዚህ የልጁ የልጅቱ ፍላጎት መታየት መቻል ይኖርበታል እኔ ሀቅ አለኝ እኛ አንዳንድ ታሪኮች እንሰማለን ሱብሓነላህ ሴትዮዋ ተዳረች ልጁ በእሳቸው ፍላጎት አልተስማሙም እሳቸው ከእሷ ጋር፣ እሱ ደግሞ ይዋደዳል ከሚስቱ ጋር። የእናት ሀቅ አለብህ በል ፍታሉት። እሺ ብሎ ፈታ። ሌላ መጡና እችን ደግሞ አግባሉት። እሺ ብሎ አገባ። እችንም ፍታሉት፣ እንደገና ያችኛዋን መልስ ደግሞ አሉት። ሀያት ቀልድ አይደለም አይደለም ማኔጅ መደረግ ባለበት መንገድ ማኔጅ እየተደረገ ነው የሚሄደው እ ሁሉንም በቃ እያንዳንዱ የሰውየው የግል ህይወት ውስጥ ሁሉ ወላጅ እየገባ እንደፈለገ ማድረግ አይችልም። ወላጅ ግን ከሱ ጋር የተገናኘ ጉዳይ ላይ ደግሞ ልጅ እንደ ባሪያ መታዘዝ አለበት፣ ወላጆቹ ጋር የተገናኘ ጉዳይ ላይ ወላጆቹ የሚፈልጉት የዱንያ ጉዳይ ላይ ማለት ነው። የልጁ ሀያት ደግሞ የልጅቱ ሀያት ደግሞ መከበር አለበት።